በቃ ሳይነጋ መቼም ዘመኗ ያለፈበት ሬዲዮ የጎረጎርክ ጆሮአችንን፣ ታደነግሮሀለህ። እንደ አንተ አይነቱ ተንከሲስ ከማይረባ ትውልድ ይቺ ዘመኗ ያለፈባት ሬዲዮ አትሻለኝም? ምንም እንኳ ጆሮዬ ላይ ብትጮህን ሀዘኔን ጭንቀቴን፣ ብሶቴን ምረሳባት ነች። በዚች ሬዲዮ እንዳትመጣ እነግርሃለሁ፣ ኋላ። አይ እኔ እኮ ለአንተ አስቤ ነው። ይኸው ሳይነጋ ይህን እሺ የሚለውን ነገር እየከፈትክ ጆሯችንን ከምታደነቁ፣ ለጆሮም አስብ እንጂ ይኸው ያለ ጊዜ ነው መስማት የሚያቆመው ጆሮ። አስብህል ይሞታል፣ አባቴ አይደለ አስቤልህ። እንዳንተ አይነት ሰው እንደው ቢሆንለት በጠዋት ተነስቶ በሰላም ያሳደርክኝ አምላክ በሰላም አውለኝ ብሎ አምላኩን ያመሰግናል። አለህ እንጂ አንተ። ኧረ የሴጣን ጆሮ ይደፈን። ምንድን ነው አባዬ የምትለው? የሴጣን ጆሮ ይደፈን። የሚገርም ነው። ምን ነው? የሴጣን ጆሮ ይደፈናል እኮ እና ወንድም በወንድሙ ላይ ይነሳል አይደል? የሚባለው እንዴት ሴጣን የሴጣን ጆሮ ይደፈን ይላል? አልገባኝም እኮ አይገባህም? ገባህ አንተ መቼ ይገባሃል? ድሜ ልክህን ተማርክ አይገባህም። አይደለም እኔ እኮ ያልገባኝ አሁን ምን ያገናኘው? የሰው ልጅ በማለዳ ተነስቶ በሰላም ያሳደረውን ፈጣሪ በሰላም ስላሳደርከኛ መሰግናለሁ፣ ቀኑን በሰላም አውለኝ ይላል። ሌላው እንዴት አደራችሁ፣ ደህና ዋሉ ብሎ መልካም ምኞትን ይገልጻል። አንታነ እንጂ ገና ሳትነሳ ከመኝታ በጣት ትለክፈኛለ። ለካፊ አሀ ይሄ ማለት አሁን ቅድም ያልከው አንተነ ሴጣን ማለት ነው እንደው ከሰይጣን መብስ የለም እንጂ አንተ ከሷት ብስን እ አንተ ከሷት ብስን ኧረ ሰው እንጂ ስጀመር እንደውም እኔ ዓላማ ያለኝ ሰው እኔ እዚህ እዚ መሆን የለብህ ከአንተ ጋር መጨቃጨቅ አያስፈልግም እኔ ወደ ዓላማዬ ነው ምን ፈልግ አቤት አቤት ከመቼ ወዲህ ነው ደግሞ አንተ የዓላማ ስለሆንኩ እ አላማስ ምንድነው ዓላማዬማ ሮጥ ሮጥ የሰበሰብኳት የተወሰነች ገንዘብ አለች። እሷ ላይ ትንሽ ጨመር አደርጋለሁ። ከዛ አልጋና ፍራሽ ገዛለሁ። ከዚህ ከደሳሳ ቤት ውልቅ ነው ምለው። ውልቅ። አቤት አቤት አቤት፣ አምላክ እንደው ጸሎቴን ሰማልኝ ማለት ነው። እንደው ከዚህ ቤት አንተ የወጣ ጊዜ ለክብሩ እኔ ጃንጥላ ጃንጥላ አስገባለታለሁ። እንደው ስለቴን ሰማልኝ ማለት ነው። እሰይ። አይ አቃጠለኝ እኮ ተቃጠልኩ። ሰው በወለደው ይካስ ነበር። ይሄ በስተር ጅናለ ወንበኪ አንተ ከዚህ ቤት የወጣ ቀን በሬዲዮን የመጣብኝ አደለክ? ሬዲዮን ማለት እንደምን አደርክ? እንዴት አደርሽ? እግዚአብሔር ይመስገን። ምንድነው ሳይነጋ ምትጨቃጨቁት? ሚጨቃጨቅ ካለ ጭቅጭቅ ጭቅጭቄት ይጠፋል ብለሽ ነው? አይ እናንተ ነገር በቃ ሁሌ ጭ የምትጨቃጨቁበት ነው ማለት ነው። ይሄ ነ ይሄ ልጅሽ ሰይጣን የሆነ ልጅሽ ሳይነጋ ይለክፈኛል። ምን አረገ? ለካባቢ እንዶ ደህና ድሬ ነበር እኮ ቀኔ ሊያበላሸው ነው ብላርግ? ብለሽ ነው ደግሞ ከቤት ወጣለሃለ ይላል ወጣለህለሁ ወጣልሀለሁ ከቤት ይወጣ እንኳን እሱ ስንትዘዘ ስንት ወጥቶ የለ እንዴ ከቤት ወጣለሁ። አይ የእናንተ ነገር ተመልሷችሁ ደግሞ ወደዛ የምትዋደዱት ነገር በኋላ ሲመጣ ልጄ አባቴ የምትባባሉት ነገር የና ነገር። እስኪ ለማንኛውም እንክቼ ሬዲዮ ደግሞ ደህና ቦታ አስቀምጨት ተንከሲስ ልጅ ከመጣ ይወስድብኛል። በዓልም አይደለ እኔ እስኪ ስራ ቦታ ሄጄ ደሞዝም ከወጣ ይዤ መጣለሁ። ግድ የለም ግድ የለም እኔ ከሰሞኑ እንጨት ለቅሜሽን ሽጭ ያገኘው ትንሽ ገንዘብ አለች፣ እሷን ወስጄ ቡና እንደው የተለያየ የበዓል ነገር ገዝቼ እመጣለሁ። ዳቦ ጋግረን ቡና ብረትን ጨስጨስ አድርገን እንደ ደስ ብሎን እናሳልፋለን። ልክ ብለሻል። እኔም እስኪ ልሂድና ብር ወጥቷል ብለውኛል

እንዴት ነሽ የኔ ልጅ? ደህና ነኝ እግዚአብሔር ይመስገን። ወዴት ነው? ሥራ ቦታዬ ነው። እንደው ጥሩ አድርገሻል። ደው ስራሽ ምን እንደሆነ ባላውቅም በእውነቱ ከዛ ተንከሲስ ወንድምሽ አንቺ ትሻይኛለሽ። ን ይል ራስሽን ጠብቂ። የዘመኑ ወጣት እንደው በየጥጋጥጉ ተቀምጦ ሴት መጎንተል ሆናል ስራው አይ ይሄ ትውልድ ይሄም አሁን ዘመን ነው በእኛ ዘመን ቀርዝ ወጣት

ና ብዬሽ አለው። ና ና ና ና ጉዞ ቁጭ በል ብዬሽ እሺ። ምንድን ነው ያችን? ጭንቅ መርሻን ሬዲዮን ካላመጣ ከዚህ ቤት ጠፋች። ተገላገልና ወይት ተገላገልን። አይደለም እኮ አሁን ምንድን ነው የምትል ሬዲዮ ጠፍቷል። መቼስ ወስዳ አላትልኝ አይደል? እቺ ከረካሳ ሬዲዮ ማንም አይቆራለው ራሳው። እስቲ ኋላ ነግሬሃለሁ። እንግዲህ አንስታት ከሆነ ሰርቀሃል ማለት ነው። እረ እኔ ያልሰረኩ ምን ባወጣኝ፣ ይሰርቃለሁ ነው ያልሰረኩ። እኔ ሲጀመር ምን ያደርግልኝ አለ። ኋላ ነግሬሃለሁ፣ እኔ አቀባህለሁ። አንድ ነገር ስታደርግ አይደለም ባይ ተረዳኝ። እኔ ምን ምን ምን ታደርግልኝ አለች። ነግሬሃለሁ ኋላ፣ ከእኔ ጋር ጸብ ነው። ነግሬሃለሁ ያችን ሬዲዮ ሳታመጣ እዚች ቤት ሁለተኛ ደርሻትላት። ነግሬሃለሁ ኋላ፣ በቃ እኔ እዚህ ቤት ተመልሼ አልመጣም። ሰማኸኝ አለ ተመልሼ አልመጣም፣ አልመጣም ጭቅጭቅ እዚህ ጋር በቃ ነግሬሃለሁ። ንቀሀይ ነው ንቀሀይ ነው እየጠራው ክምቴ ነው ነግሬሃለሁ። አይመልስ እኔ ረግመሃለሁ። አይመልስ ይህ የመጨረሻ ቃሌ ነው። አህያም በልጇ ታርፋለ። ስንት ዓመት ስንት ዓመት የተከስኩባትን የእሱን እናት ሳላገኝ በፊት የነበረች ሄዱ ብቸኝነት የምረሳባትን ሬዲዮ አሁን ምን ያጠኝ ወስዶ ይሄን እኮ ደህና ብር ወስዶ ኳሸጣ ነቁራሌው ሽጧት። ይ ባለፈው የበሩን መቀርቀሪያ ወስዶ የሸጠ ልጅ ይህችን ሬዲዮ አይሸጣትም ማለት አይቻልም። ፈጣሪ እንደ ምን እንደሚሻለኝ በስተርጅና ሊደፋኝ ነው።

ሬዲዮ ወስዶ ሽጦታት መሰለኝ፣ የለችም። አይ ያንተ ነገር ቤት ውስጥ እንደው በደንብ ፈልገህ ባል። እኔ እንደው ያልፈለግኩበት የለም፣ ያልፈለግኩበት ስንት ነገር ገልብጬ ፈለግኩ። የለም ወስዶ ሽጦታል ማለት እኮ ነው። በል እስኪ ይሁን፣ ማታ ሲመጣ ቀስ ብለን ተረጋግተን እንጠይቀዋለን። ወደት ይሄዳል ብለን ነው? ልጅህም ማለን ወደት ይወስደዋል? የእሱ ልጅነት ይቅርብ። ተው፣ ግድ የለም። በኋላ ሲመጣ ቀስ ብለን ተረጋግተን እንጠይቀዋለን። አሁን በዓልም አይደል እኔ ማታ ጉልባን ቀቅያለሁ። እሷንም ከሳት ላይ ቡና ምናምን አፈላለሁኝ። ዶ አንድ ላይ ተሰብስበን እንጠጣለን። ከሳት አካባቢ የትም እንዳትሄድ፣ እዚሁ ሰፈር ሁን። አለሁ ምን? የትም እንዳትሄድ ነው አነግርሃለሁ። እኔ አለሁ እዚሁ ሰፈር ነው። በዛ ቦጋ ለጋ ከሄድኩ ነው እንጂ። አይ ይሄ ልጅ እንዴት አደርሽ ነው? ልጅ ደሞ ሰዓት አረፈደም ዛሬ ስራ የለም እንዴ ስራ ማየት ይሄዳል ስራ እንኳን አለ ግን ዛሬ ስቅለትም ማለት እንደ ሰው ቤተክርስቲያን መሄድ እንኳን ባልችል ከስራ ቀርቼ ቢሆን ላክብር ብዬ ነው እንጂ ለምንድን ነው ቤተክርስቲያን መሄድ ማጥቼ ነው አባዬ በበደሌ ምክንያት ነው አሁን ኃጢአቴ እንቅፋት ሆኖ ወደ ቤቱ እንዳልሄድ እያደናቀፈኝ ለቤቱ መሄድ እንዳልችል አድርጎኛል ብቻ በአጠቃላይ እኔ ለቤቱ የተገባው አይደለሁም። አይ የኔ ልጅ እሱ እንደው ስለ እኛ ኃጢአት ያለ በደሉ ያለ ወንጀሉ ተሰቅሎ እኛን ነፃ ያወጣ አምላክ ነው። እንደው የኔ ልጅ እንደው ይመርመር ቢባል እዚህ አለም ላይ ለቁጥር አንድ ሰው ለቁጥር አንድ ሰው ለእሱ የሚገባ የሚባል ሰው የለም። ሁላችንም ኃጢአተኛ ነን፣ ሁላችንም በደለኛ ነን። እሱ ደግሞ መሐሪ አምላክ ነው እና የኔ ልጅ ወደ እሱ ለመቅረብ አትፍር፣ ወደ ደጁ ለመጠጋት አትፍር። የኔ ልጅ ምን ኃጢአት ብንሰራ እሱ ይቅር ይለናል። መስቀል ላይ ተሰቅሎ ስለ እኛ ኃጢአት እኛን ለማዳን ሲል አይደል የተሰጠልን? ይሄ አምላክ እንድንበድለው ይቅር ማይለን ይመስልሻል? የለም፣ ወደ ቤቱ ልጅ ከእሱ አትራቂ ከእሱ የራሽቀን ነው የሞት ሞትን ምትሞች። ትክክል ብለሃል አባዬ እውነት በጣም ነው ማመሰግነ ተባረኬ ልጅ አሁን ሄዳለ በቃ ይ እንደው በአንቺ ባይክሰኝ

ምን ተገኝቶ ነው ይቅርታ የምጠይቀኝ? አይደለም ለመበይ አንድ ማየት ተሳናቸው አባት መንገድ ላይ ሳሻገራቸው ወደ ቤተ ክርስቲያን ነው የሚሄደዋል። ወደዛ እየወሰድኳቸው መንገድ ላይ ሄዱ ነው። አ ወደ ቤተ ክርስቲያን እሄድኩ ነኝ። አንተ ግን የሰማይ አምላክ ለእኔ ብርሃን እድም እሱ ብርሃን ይሁን አሜን። እሱ አምላክ ብርሃን ይሁን አሜን። ጎሽ ልጄ፣ ብቻዎትን ከሚሄዱ እኮ እንዴት ነው? እናትና አባታለህ አሉኝ። አዎ። ወይንስ ጎልማሳ ናቸው? ባያረጁም፣ ባረጁም ያው አርጅተው አሉ። ምን ችግር ያረጁስ መሰለ ቀፋሪ። እኛ ቤት ጠዋሪም ተጠዋሪም የሚባል ነገር የለም። ምን ማለት ነው? ሁላችንም ራሳችንን በራሳችን ነው የምናስተዳድረው። እንደዚያ ማለት እናትና አባታችሁን አትረዱም ማለት ነው አባባ? እንደዛ የሚባል ያለው እኛ ቤት ውስጥ ራሳችንን በራሳችን አስተዳድረን በራስ ገዝ ነው የምንኖረው። ይህ ማለት እኔም እህቴም እህም ራሳችንን ችለን እናትና አባቴም ራሳቸውን ችሎ ነው የሚኖሩት።

ገራ በዚህ ሰዓት እንዳያልፍ ዛሬ የክርስቶስ የተሰቀረበት ቀን ነው። ለኛ ፈሰሰበት ቀን ነው። ይቅርታ ቀን ነው። የምህረት ቀን ነው። ስለዚህ እ ከአባቴ ተገላገልኩ ስል ደግሞ ሌላ አይጨመርብኝ፣ ሲያናድድ ተከራይቼ ተገላገልኩ ወጣሁ ከቤት። ይህ ሰውዬ ደግሞ ለምንድን ነው የማይፈተኝ? ኧረ በእናትህ ተው፣ ይሄ ሲያስጠላ ምን አይነት። ይቅርታ መጠየቅ ካለብኝ ቆይቼ ደስ ሲለኝ እንጠይቃለሁ። በል ተነስ ተነስ ተነስ። የኔ ልጅ ይቅርብ እያለ ይቅርብ እያለ እንደው ምን ይሳናሃል? ዛሬ ምን ተገኝቶ ነው? ልጅ አየሻቸው? እንደዛ ነው የሚያምሩ። አቤት አቤት አቤት! ይሄንን እኮ ነው የምፈልገው። ልጅ እንደው ሁሌ እንደተጨቃጨቃችሁ። አቤት አቤት አቤት! እግዚአብሔር ይባርክ። ልጅ እውነት በቃ እማዬ፣ ምን ታደርጊያለሽ መሰል አሁን በቃ አርፍዶ ቢሆን ለባል የሚሆኑ ነገሮችን አንዳንድ ነገሮችን ከሷ ጋር ከልሳ ጋር እየወጣች መግዛት ትችላለች። አንቺም ደግሞ የሴት ወግ ድረስ። ሲመጣ ምንድን ነው የምንለው? ሰርፕራይዝ ነው የምንለው። እንደ ዳንገቷል የሚወድቅብን አይወድቅም። ለነገሩ ጠንካራ ነው። ከእዛች ሬዲዮ ገላገል ነው። ውይ እኔ እኮ ይሄን ስገዛ ለእሱ ደስታ ብቻ እኮ አይደል? የጋራ ደስታችን ይምጣ ብቻ ይምጣ። እሱ አይመጣም

የተዋላችሁ ሰርፕራይዝ ምን ተገኘ ይሄ ታና ባይ ከዛች ሬዲዮ ገላገልኩ እ ከዚህ በኋላ መዝናኛ ብትፈልግ ዜና ብትፈልግ ሁሉም አለ ይኸው ቲቪም ሬዲዮም ሁለቱም አለ ዲሹላ አለው እንደ አንተ ተገላገልክ እውነት ነው ይሄ እያየ ነው የምትዝና ነው ይያሰማ ለምን ዘፈን ከፈለክ ደግሞ መዝሙርም መስማት ትችላለህ እ እውነት ነው ይሄ ነገር ይኸው ልመና ና ና ነተይ ነተይ አባዬ፣ እኔ ልጅህ እ ስላሁ ያለመ በእውነት በእውነት እ ለመንኩት አምላክ ጥሎ አልጠለኝም። ተስፋ አልቆረጥኩም ነበር በአንተ በእውነት። ይህን ሊያሳየ ይኖራል ያቆየኝ በእውነት። እግዚአብሔር ይባርክ፣ ተባረክ። እድኔ በ

እማዬ ዳቦን አቅርቢው። እንን መጣ አንተን እየጠበቀ ነበር። እቁቤቤተመቀእልል በእውነት እንደው አንድ ያደረገን አምላክ እንዲህ በፍቅር የሰበሰበን አምላክ ሀገራችን ላይ በሰፈርተኝነት፣ በጎጠኝነት፣ በዘረኝነት በቋንቋና በባህል ልዩነት አንዱ አንዱ ጋር ከሚባለው ያን ሁሉ አንድ አድርጎ ሀገራችንን አለማችንን ሰላም ያደርግልን፣ አሜን። በእውነት ለእኛ ፍቅር እንደሰጠን ለሁሉም፣ ለዓለማችን፣ ለሀገራችን እንደው ጦርነት ላለባቸው ሀገር እንደው እንዲህ ጎዳና ላይ ያሉትንም ሰላም ይስጣቸው። በእውነት እንደ እግዚአብሔር ይመስገን። አቤት፣ አቤት ማን ነው? አቤት፣ አንተ ልጅ ምንድን ነው እኮ ኮ ምን ጥላት መጣብን ብዬ

አውቀዋለሁ ታውቀዋለህ። ያዘኔ አስቸገረኝ። ይህ ጃመል ይህ ጃመል፣ ወይ ወይ። ታውቃለህ፣ እኔ እዚህ ግቢ የጥበቃ ስራ ሰርቼ ነው የምተዳደር። እስከዚያኛው ግቢ ጥበቃ ገመና አውቃለሁ። ታውቃለህ፣ የአንተን ገመና አውቃለሁ። እዚህ ግቢ ሰርቼ ማገኛት ትንሽ ሳንቲም ይዤ ሲሄድ ጠዋት ስነሳ ሳንቲም አይኖርም ይሄ ማ ተበላሽቷል። በጣም እሱን ትላለህ? የቤት ዕቃ እንዳለ ሸጦ ጨርሷል። ያንተ ልጅ የኔ ልጅ ይሄን ሁሉ እሱ እስኪያደርግ ድረስ አንተ ምን ትሰራለህ? አሁን ለማንኛውም ይህን ልጅ መመለስ አለብን። እኔ የሆነ ዘዴ አስቤያለሁ። እሱን ደግሞ ለአንተም ለአባትህ ማለብ፣ አንተ ብቻ ፈቃዱን ስጠኝና እኔ ማደርገውን እንደማደርገው አደርገዋለሁ። ያንተ ልጅ ተመልሶ ወደ ፊት ጨዋነቱ ተመልሶ ደግሞ ስራ አልወድም ብሎ በወዝኖ እዛ የትም ውሎ ማታ ማታ ለአዳር የሚመጣውን ነገር ትቶ ስራ ወዶ ስራ ገብቶ፣ የኔ ልጅ አይታህን እንዴ? ከወዲያኛው ግቢ አሁን እሱ ሲጠብቅ አይደለም እንዴ? ወደ አንተ ነው ባይመጣው ልጅ። ስለዚህ ልጅ መቼ ነው የሚያሳርፍ? አንተ እኔ እኔ እኔ ግራ ገባኝ። አው አንተ አሁን ፍቃዱን ስጠኝ ስጠኝና፣ እጄን ጨብጠ ፍቃዱን ስጠኝና እኔ ማረጋው እኔ ያረጋዋለሁ። እንግዲህ ካልክ እኔ ምን አደርጋለሁ። እኔ አስተካክላለሁ አልኩህ እኮ። ከማን ጋር እንደገጠመ፣ ያችን ሬድዮን እኮ ወስዶ ሸጧት አለ እኮ። ያችን ሬዲዮ ሬዲዮኑን ሸጠ። ያችን መስናቴ ምን ቀረ ታዲያ? ሬዲዮኑን ከሸጠማ ምን ቀረ? ስለዚህ አሁን እኔ የማደርገውን እኔ ነኝ የማውቀው። አንተ ብቻ ጀንጨብ ጠስበኝ እኔ አዘጋጃለሁ። ከእንግዲህ እሱ ሚነግርህ ምንም አትሰማም። እኔ በራሴ በኩል እንደምፈጥመው አድርጌ ፈጥማለሁ። ይሄን ያህል እንደው የሚደነግጣት መሰለኝ። ል ትልቅ ነው፣ ይህ ትልቅ ልጅ እንግዲህ እንደ ሕፃን ውሪ ልጅ እንደ ማቴዎቹ እንደዛ ፈርቶ ካለ በእውነት ደንቅ። በእውነት የእሱ ከእንግዲህ ቤት ቤት ማለት ነው። ለእናት ለአባትም መታዘዝ ነው። የምትጦሯቸው አንተነ ለነሱ ያላቸው አንተነ ማን አላቸው። እንግዲህ የዛን እንግዲህ አይ ያ የልበብርሃን ነው ብላያልወች እንዴት ነው ታዲያ በዓሉ? በዓሉ ደስ ይላል። እንግዲህ ከዚህ በላይ ምን ደስታ አለ? በእውነቱ ከሆነ የክርስቶስን ትንሳኤ በሬ አርዶ፣ በግ አርዶ፣ ዶሮ አርዶ ማክበር ብቻ ሳይሆን ባለው እሱን አመስግኖ ከእርሱ ጋር መነሳት አለብንኛ። ከኃጢአት መነሳት፣ ሰውን ከመበል ከጠማማ መንገዳችን፣ ሰውን ያለ ኃጢአቱ ከመወንጀል

መብላት መጠጣት አይደለም፣ ቤት ውስጥ ማዘጋጀት አይደለም። የፈጣሪ ፈጣሪ ላንተ የሆነልህን አስበህ አሁን ለቤተሰብህ መታዘዝ፣ ለጎረቤት እንዲሆን ልትታዘዝ ምን አለ? ክፉም ዶንም ቢታው ይሄ ይሄ ማይሆን ለብነት አሁን ይሄ ካንተ አይጠበቅም። ልጅ ሁሉ ይነግረዋል። አይሰማኝም እንደው ሰይጣን

ቡና አይደርስም ወይ? ይደርሳል ይደርሳል። እየበላችሁ እናንተ እንደዚህ ተሳስበን ታርቀን ያለውን ተካፍለን ስንበላ እኮ ነው። አሁን እንግዲህ ያለውን